ቴህራን ስትነድ ቴላቪቭ ስትናጥ አያቶላዎቹ ሲጨነቁ ኔታንያሁ በምድር ውስጥ ሲደበቁ አራት ቀን ሆናቸው ጭንቁ የሁለቱ ሀገራት ሹማምንትና ህዝቦች ብቻ ግን አይደለም የሚወራወሩት ሚሳኤል ዓለም አቀፍ ገበያውን እያነደደ ለሁሉም መትረፍ ጀምሯል ነዳጅ ሁለቱ ባላንጣዎች ግጭት ውስጥ ከገቡ በኋላ ዋጋው እየናረ ነው የድፍድፍ ነዳጅ ዋጋ በ12 በመቶ ጨምሯል። የሀገራቱ ይዋጣልም ልንፎከራ መቀጠልም የአለም የነዳጅ ግብይትን እየረበሸው ይገኛል። ኢራን እንደ ሚሳኤል የተኮሰችው የሆርሙዝ ጉዳይ ስጋቱን አንሮታል። የሆርሙዝ ወሽመጥ ወደ ፐርሻ ባሕረ ሰላጤ ብቸኛው የውሃ መግቢያ ነው። ኢራንን በአንድ አቅጣጫ ኦማንና አረብ ኤምሬትን ደግሞ በሌላ ይከፍላል። ባህሬን፣ ኩዌት እና ኳታርም በዚህ ወሽመጥ በኩል ነው ከጎረቤቶቻቸው ጋር በባህር የሚገናኙት። ለዓለማችን ከሚቀርበው ነዳጅ 20 በመቶ የሚተላለፈው በዚህ ወሽመጥ በኩል ነው። ኦማን ባህረ ሰላጤን ከአረብ ባህር ጋር የሚያስተሳስረው ሆርሙዝ ወሽመጥ የዓለማችን ጠባቡ ግን ወሳኝ የነዳጅ መተላለፊያ መስመር መሆኑ ይነገርለታል። ጠባቡ የወሽመጡ ክፍል እስከ 33 ኪሎ ሜትር ድረስ ይሰፋል። መርከቦች የሚተላለፉበት መስመር ግን ከዚህም ይጠባል። ይህም መርከቦችን ለጥቃት ተጋላጭ ያደርጋል። እንደ አውሮፓውያኑ በ1988 ኢራንና ኢራቅ ጦርነት ውስጥ ሲገቡ የሆርሙዝ ወሽመጥ አንዱ ኢላማ ነበርም ባግዳድ መሆነች ቴሄራን በባሕረ ሰላጤው በሚንቀሳቀሱ መርከቦች ላይ ጥቃት ማድረሳቸው ጦርነቱን ነዳጅ የጫኑ መርከቦች ወይም ታንከሮች ጦርነት አስብሎታል። ይሁን እንጂ ሆርሙዝ በዚህ ጦርነት ወቅትም ሙሉ በሙሉ አልተዘጋም። ሆርሙዝ ከስድስት ዓመት በፊትም የውጥረት ማዕከል ሆኖ ነበር። ዶናልድ ትራምፕ በመጀመሪያው የሥልጣን ዘመናቸው ከኢራን ጋር ውጥረት ውስጥ ሲገቡ፣ አራት መርከቦች በአረብ ኤምሬትሷ ፎጆራ የባህር ዳርቻ አካባቢ ተመቱም። ትራምፕ ለመርከቦቹ ጥቃት ትሄራንን ቢወቅሱም አያቶላህ አሊ ሐሚኒ አስተባብሏል። ኢራን በሶሪያ ደማስቆ የሚገኘው ቆንስለዋ ባለፈው ዓመት ጥቃት ሲደርስበት በሆርሙዝ የሚጓዝ ነዳጅ ጫኝ መርከብን መያዟ የሚታ የሚታወስ ነው የባህር የንግድ መስመሮች የጦርነት አካል ከሆኑ ሰነባብተዋል በቅርቡም የጋዛው ጦርነት ሲጀመር የየመኑ ሀውቲ ዋነኛ ኢላማው ያደረገው ቀይ ባህርን ነው በባብ አልማንደብ የሚያልፉ ከእስራኤል ጋር ግንኙነት አላቸው ባላቸው መርከቦች ላይ ከአንድ መቶ በላይ ጥቃት ሰንዝሯል የንግድ መርከቦችም አደጋውን ስጋት በረዥሙ የደቡብ አፍሪካ ኬፕ ኦፍ ጉዶፕ ለመዞር ተገደዋል ኢራን የሆርሙዝቦች መጥን ከዘጋሽ ግን የባሕረ ሰላጤው ሀገራት መፈናፈኛ የላቸውም ኢስማኤል ኮሳሪ የተባሉ የህግ አውጭ ምክር ቤት አባልን ጠቅሶ የኢራን ዜና ወኪል ኢሪን እንዳስነበበው እስራኤል ድብደባዋን የምትቀጥል ከሆነ የሆርሙዝ መሽበጥ ሊዘጋ ይችላል። ቴሄራን ይህን የንግድ መስመር መዝጋቷ ምን ያስገኝላታል? ምንስ ችግር ይፈጥራል? አሜሪካ በመካከለኛው ምስራቅ በርካታ የጦር ሰፈሮች አሏት። በቀጠናው ከ40 እስከ 50ሺ የሚገመቱ የአሜሪካ ወታደሮች በ19 የጦር መንደሮች ይገኛሉ። ኩዌት፣ ኳታር፣ ባህሬን እና አረብ ኤምሬትስ ደግሞ የአሜሪካ ወታደሮች የሚገኙባቸው ሀገራት ናቸው። ኢራን ከኤምሬትስና ኦማን ጋር ፊት ለፊት የሚያስተያያትን ዋነኛ የነዳጅ ማስተላለፊያዋን ሆርሙዝ መዝጋትና መርከቦች ላይ ጥቃት መሰንዘር በአሜሪካ ላይ ጫና ለመፍጠር ሊያግዛት ይችላል። ሀውቲዎች በቀይ ባህር እንዳደረጉት ቴህራን በሆርሙዝ ከእስራኤልና አሜሪካ ጋር ግንኙነት አላቸው ባለቻቸው መርከቦች ላይ ጥቃት ካደረሰች ዋሽንግተን በቀጥታ ወደ ግጭቱም ልትገባም ትችላለች። ዝምታን የመረጡት የባሕረ ሰላጤው ሀገራትም ጥቅማቸው ሲነካ ወይ ከጎረቤታቸው ጎን ተሰልፈው ግጭቱ እንዲበርድ የጋራ ጥረት ያደርጋሉ። በተቃራኒው በኢራን ላይ ፊታቸውን ሊያዞሩም ይችላሉ። በሀገራቸው ከሚገኙ የጦር ሰፈሮች አሜሪካ ወደ ኢራን እንድትተኩስም ሊፈቅዱ እንደሚችሉ ተንታኞች ያነሳሉ። እነዚህ የቢሆን ግምቶች ናቸው። በአራት ቀናት ውስጥ የታየው የነዳጅ ዋጋ ጭማሪ ግን መቀጠሉ አይቀሬ መሆኑ እሙን ነው። የዓለም ነዳጅ ላኪ ሀገራት ማህበር ኦፔክ ኦፔክ መስራቿ ኢራን በየቀኑ 3.3 ሚሊየን በርሚል ድፍድፍ ነዳጅ ታመርታለች። ከ2 ሚሊየን በርሚል በላይ ነዳጅም በየቀኑ ለዓለም ገበያ ታቀርባለች። በእርግጥም በምዕራባውያን በተጣለባት ማዕቀብ ምክንያት ነዳጇን የምትሸጠው በሌላ ሀገር ስም ቢሆንም እስራኤል ካለፈው አርብ ጀምሮ እየፈጸመች ባለው ጥቃት የኢራን ነዳጅ ማውጫዎች ኢላማ ተደርገዋል። የሳውዝ ፓርስ የነዳጅ ማውጫ ስፍራ ላይ የተፈጸመው ጥቃት በከፊል አገልግሎት እንዲያቋርጥ አስገድዶታል። የቴላቪቭ ጥቃት ከዚሁ ነዳጅ ማውጫ ሊገኝ የሚችልን 12 ሚሊዮን ኪዩቢክ ሜትር ነዳጅ አሳጥቷል ብሏል ታስኒም የዜና ወኪል። እስራኤል የኢራን አብዮታዊ መንግስት እስካልተወገደ ድረስ ጥቃቴ ይቀጥላል እያለች ነው። ኢራንም ወደ ቴላቪቭ ኢየሩሳሌምና ይ ሚሳይሎችን ማስወንጨፏን ቀጥላለች። ቴራን ሆርሙዝን ብቻዋን መዝጋት ትችላለች የሚለው አጠያቂ ቢሆንም አንዱ የውጊያ ካርዱ አድርጋ አቅርበዋለች።